ጤና ይስጥልን አድማጭ ተመልካቾችን እንደምናላችሁ ከ1888 የዕለቱን መረጃዎችን ይዘን መተናል። ዛሬ ሶስት መረጃዎችን ነው ይዘን የመጣ ነው። የመጀመሪያው የህወሓት ከባድ መሳሪያዎችን በአደባባይ የማውጣት ተግባርና የአብይ አህመድ ቅጥፈት እንደዚሁም ደግሞ ሴራ ምን ይመስላል የሚለውን፣ ይህም ደግሞ ከትግሉ አንጻር ያለው ግንኙነት እንዴት ይቃኛል የሚለውን አጭር መረጃ ለመስጠት ነው። በሁለተኛ ደረጃ ደግሞ በወልዲያ ከተማ ሌሊቱን በሙሉ እንግዲህ የአገዛዙ ጀነራሎች ባንኮችን ሲዘርፉ አድረዋል። እነዚህ ባንኮች ህብረት ባንክ፣ ዳሽን ባንክ እና ንግድ ባንክ ናቸው። ይሄ ምንን ያመለክታል? ተስፋ መቁረጥና ያመለክትም ወይ የሚሉትን ሀሳቦችን እናነሳለን። ከዚሁ ጎን ለጎን ደግሞ የሸዋ ጠቅላይ ግዛት እዝ በኮሎኔል ታደሰ ሸቴ ስም የጀመረው ዘመቻ ተጠናክሮ ቀጥሏል። በተለያዩ አካባቢዎችን ድልን በመጎናፀፍ ላይ ነው የሚገኘው። በእርግጥ ሸዋ ላይ ብቻ ሳይሆን ሰሞኑን በተለይ ባለፉት አምስት ቀናት እንግዲህ በመላው አማራ በሁሉም አካባቢዎች እንግዲህ የፋኖ ኃይሎች አገዛዙን መግቢያ መውጫ እያሳጡት ነው የሚገኙት። እነዚህም በተመለከቱም አጭር መረጃዎችን እንሰጣለን ማለት ነው። ህወሀት ዛሬ የከባድ መሳሪያዎችን አውጥቷል። የተለዩ መሳሪያዎችን በማውጣት እንግዲህ ታጣቂ መሆኑን ከባድ መሳሪያዎችን እንዳልፈታ ከጎሬው ጭምር መሳሪያዎችን በማውጣት ይውልኝ ብሏል። ይሄ ምንን ያሳያል የሚለውን እንግዲህ መመልከት ተገቢ ነው የሚሆነው የአማራ ክልል ጦርነት ከመከሰቱ በፊት እንግዲህ የፕሪቶሪያው ስምምነት አንዱ ነው። የፕሪቶሪያው ስምምነት በፕሪቶሪያ የተካሄደው ኢሚዲት ኮስት ተደርጎ የሚወሰድ ነው፣ በጨፍጫፊው አብይ አህመድ እና በአማራ ህዝብ መካከል ጦርነት እንዲቀሳቀስ ለማድረግ ማለት ነው። የፕሪቶሪያው ስምምነትን መሰረት በማድረግ አብይ አህመድ ህወሀትን ትጥቅ አስፈትቻለው፣ ሌሎች ክልሎችም ትጥቅ ፈተዋል፣ የኦሮሚያ ክልልም ትጥቅ ፈተዋል። ስለዚህ አሁን ዋናው አላማችንና ግባችን የአማራ ህዝብን ትጥቅ በማስፈታት አገሪቷን ወደ ጉዞ ወደ ቀጣይ ጉዞ መውሰድ ነው የሚል ፕሮፓጋንዳ ሲሰራ እንደነበር፣ ኢትዮጵያ ህዝብንም ሲዋሽ እንደነበር አይዘነጋም። ነገር ግን በትላንትናው ዕለትና ዛሬ ህወሀት ከባባድ መሳሪያዎችን በማውጣት ምንም አይነት ትጥቅ እንዳልፈታና አሁንም ለጦርነት ዝግጁ መሆኑን የሚያሳዩ መረጃዎችን በመስጠት የአብይ አህመድን ቅጥፈት አሳይቷል። መንገድ እኔ በተለይ ህዝቡ ራሱን ማደራጀት አለበት ብዬ አምናለሁ። ራሱን ከዚያ በላይ ማዘጋጀት አለበት ብዬ አስባለሁ። ቢኮዝ አማራን ለማፍረት ያልተሰራ ስራ የለም። ይሄ ምድር ላይ የተቀበረ ሳይሆን ከምድር ወጥቶ እያየ ነው ነው ደግሞ ይህን ታሪክ ካልተሻገረ ታሪካዊ ስህተት ይፈጽማል። አንዳንድ ጊዜ አባቶቻችን ስትናገሩ ያለው አባቶቻችን ከአሁን በኋላ የሽምግልና የድርድር ንግግር አታድርጉ። ጀስት ህሊናችሁና መሬት ላይ ያለውን እውነት ለመናገር ሞክሩ። ከቻላችሁ ደግሞ እንደ አቡነ ጴጥሮስ ሁኑ። ሽማግሌዎችም እንደዚያ እንደዚያ ነው መሆን ያለበት። አብይ አህመድ እንግዲህ በወቅቱ የነበረው ፖለቲካዊ ሴራ ምንድን ነው? ህወሓትም ሌሎችም የአገሪቱ አካባቢዎች ያሉ ታጣቂዎች ትጥቅ ፈተዋል። ስለዚህ የአማራ ህዝብ ትጥቅ ይፍታ በማለት በአስት ማለት ነው በሴራ ፖለቲካ ህዝቡ ትጥቁን ከፈታ በኋላ በዚህ ጊዜ አሁን ጊዜው ሲደርስ ማለት ነው ከሰሜን በህወሀት በደቡብ በነ ኦነግ በምዕራብ በነ ቤንሻንጉል በሌሎችም አካባቢዎች እንግዲህ ተከቦ የሚገኘውን የአማራ ህዝብን ጭራሽ ከምድረገጽ ለማጥፋትና ለመቀራመት ያሰበ ፖለቲካዊ ሴራ እንደሆነ እንግዲህ የህወሀት ትጥቅ ይሄ ማረጋገጫ ይሆናል። ትናንትና ያወጣው ማለት ነው የአብይ አህመድ እቅድ የነበረው በዚህ የአማራ ህዝብን አታሎ የዛሬ ሁለት ዓመት ገደማ ማለት ነው በዚህ የሴራ ፖለቲካው የአማራ ሕዝብን አታለው የአማራ ሕዝብ ባዶ እጁን እንዲሆን ካደረገ በኋላ ከየአቅጣጫው ጠላቶቹን በማሰማራት እንደ ቅኝ ግዛት እንግዲህ ህዝቡን ተቀራምቶ ለማጥፋት ያለመ እንደነበረ ከዚሁ የህወሀት ትጥቅ እንግዲህ መረዳት ይቻላል። ሰውየው ምን ያህል ቀጣፊ እንደሆነ ምን ያህል በሴራ ፖለቲካ ያበደ ሰው እንደሆነ የትላንትናው የህወሀት መሳሪያዎች እንግዲህ ለአማራ ህዝብ በቂ መልእክት ናቸው ተብለው የሚታሰቡት። ያው እንግዲህ አብይ አህመድ ምንም አይነት የብሔራዊ ስሜት የሌለው የሀገር ስሜት የሌለው ሰው መሆኑ ይታወቃል። የእሱ ዓላማ በዋናነት የአገሪቱን የመከላከያ ሰራዊት አንድ አድርጎ አገሪቱ በሰላም በዲሞክራሲ በልማት እኩል ህዝቦችን አይቶ እንደ መንግስት የመስራት አላማ እንደሌለው እንግዲህ ያው ፀሐይ የሞቀው ሀቅ ነው። የእሱ ዋና አላማ በተቻለው መጠን የአማራ ህዝብን አታሎ ለአንዴና ለመጨረሻ ጊዜ እንግዲህ እንዳይነሳ አድርጎ ከየአቅጣጫው አቅጣጫው የታጠቁት ጠላቶቹን ጭምር ወደ ውስጥ በማስገባት የቻለውንም ያህል እሱም በመሳተፍ ለአንዴና ለመጨረሻ ጊዜ የአማራ ህዝብን አንገት ለማስደፋት የሚያስብ የሚያልም እቅድ የሚያወጣ መሪ ተደርጎ ሊወሰድ ይችላል። ነገር ግን ባልጠበቀው ሁኔታ ለትግሉ ሰማዕታት ክብር ይግባቸውና የአማራ ህዝብ ፖለቲካውን ቀድሞት በማወቁ ይሄ ቀን ሊመጣ እንደሚችል በመረዳቱ የአብይ አህመድን ፖለቲካ በመብለቱ የተሸረበውን ሴራ እንግዲህ ማክሸፍ ችሏል። ችግራችን ያደ ችግራችን ከዚያ በላይ የሆነው ችግር ነው። ይሄ በአካባቢው ሚሊሻ፣ በአካባቢው የጸጥታ ኃይል በጣም በተደራጀ አካሄድ ልንፈታው እንችላለን። ከዚያ በላይ ግን እንደ ህዝብ እና እንደ ሀገር ያለን ማደራ ወይም ደግሞ ችግር ለመፍታት የሚወሰደው ላይ ነው የእናንተም የአዴፓም የመንግስትም ጥንካሬ የሚለካውና በዚያ መንገድ እኔ በተለይ ህዝቡ ራሱ ማደራጀት አለበት ብዬ አምናለሁ። ራሱን ከዚያ በላይ ማዘጋጀት አለበት ብዬ አስባለሁ። ቢኮዝ አማራን ለማፍረስ ያልተሰራ ስራ የለም። ይሄ ምድር ላይ የተቀበረ ሳይሆን ከምድር ወጥቶ እያየ ነው ነው ሶሄት ውድድ ደግሞ ይሄን ታሪክ ካልተሻገረ ታሪካ ውስጥ ተፈጽማል። እኛ አንዳንድ ጊዜ አባቶቻችን ስትናገሩ ያለው አባቶቻችን ከአሁን በኋላ የሽምግልና የድርድር ንግግር አታድሩብን፣ ጀስት ህሊናችሁና መሬት ላይ ያለውን እውነት ለመናገር ሞክሩ። ከቻላችሁ ደግሞ እንደ አቡነ ጴጥሮስ ሁኑ። ሽማግሌዎችም እንደዚያ እንደዚያ ሆን ያለበት አሁን የትግራይ ሁኔታ የህወሀት ሁኔታ ውጥንቅጡ ቢወጣም አብይ አህመድም ያው ጦርነት ፍላጎት አለው፣ እዛም ገብቶ መዋጋት፣ ከዛ በኋላ የአማራ ህዝብንም መዋጋት፣ ነገሮች ሁሉ ትርምስምስ ማድረግ የሚፈልግበት ሁኔታ ቢኖርም፣ ነገር ግን የአማራ ህዝብ በአሁኑ ጊዜ በመደራጀቱ፣ በመታጠቁ ራሱን መከላከል ራሱን ዲፌንድ ማድረግ የሚችልበት ሁኔታ ስላለ አብይ አህመድ እንግዲህ ለውሳኔ የተቸገረበትና ግራ የገባው ጊዜ ላይ እንገኛለን ማለት ነው። ህወሀትም እንግዲህ የሚፈልገውን ያህል ጦር መሳሪያ ቢያወጣም ባያወጣም እንግዲህ ከመፎከር ያለፈ ወደ አማራ ክልል ዝር ሊል የሚችልበት ምንም አይነት ፖለቲካዊም ወታደራዊም አቅም ስነልቦናዊም አቅም ጭምር እንደሌለው ይታወቃል ማለት ነው። የአብይ አህመድ ሴራ ግን በወቅቱ የነበረው ማለት ነው ተሳክቶ ቢሆን ኖሮ የአማራ ህዝብ ነፍጡን ጥሎ አብይ አህመድን አምኖ ዝም ብሎ መሳሪያውን አስረክቦ ቢሆን ኖሮ ግን ዛሬ የመጥፊያው ጊዜ ሆነ ነበር ማለት ነው። ሁሉም ከየአካባቢው ተጠራርቶ በአብይ አህመድ አስተባባሪነት እንግዲህ ለአንዴና ለመጨረሻ ጊዜ በፈረሱ ባዴን መሪነት ለአንዴና ለመጨረሻ ጊዜ የአማራን ስነልቦናና አንገት የሚደፋበትና በዛው የሚጠፋበትን አጋጣሚ ይፈጥር ነበር ማለት ነው። ነገር ግን የአብይ አህመድ በመቀደሙ ምክንያት አሁን ግራ የሚያጋባ እጅግ በጣም የሚጨንቅ

እንዲደርስ አድርጎታል ማለት ነው። አብይ አህመድ ራሱ ባመጣው ሴራ ራሱ ባመጣው ፖለቲካ ማለት ነው። አሁን ደግሞ በአማራ ክልል በጣም ከፍተኛውን ጥቃትን እያስተናገደ ስለሆነ የህወሀት እንደዚህ መሆን ወደ ጣልቃ ለመግባትም እንግዲህ አቅም ይኖረዋል ተብሎ አይታሰብም። ያለው አማራጭ እንግዲህ ሰውየው ኦልሬዲ ወደ አሻንጉሊትነት እየተቀየረ ስለመጣ ወይ ደግሞ ምንም ማድረግ የማይችል ያሉትን ነገሮች መታዘብ ቁጭ ብሎ ካልሆነ በስተቀር ይሄ ነው የሚባል ነገር ፈንክሽናል ሊሆን ስለማይችል ከዚህ በኋላ በትግራይ ያለውን ጉዳይ እንግዲህ ከመታዘብ ውጭ ልክ እንደ አማራው ክልል ማለት ነው ይሄ ነው የሚባል እርምጃ ይወስዳል ተብሎ አይታሰብም። ምክንያቱም ሰውየው ኦልሬዲ ከጨዋታ ውጭ እየወጣ ስላለ ማለት ነው። ስለዚህ የአማራ ህዝብ አሁን በትግራይ ካለው ወይደው በህዋት ካለው ሁኔታ ሊረዳ ሊገነዘብ የሚገባው መልእክት ምንድን ነው? እየተሸረበበት የነበረውን ፖለቲካዊ ሴራ ማክሸፉን ነገም ደግሞ በእንደዚህ አይነት ሁኔታ ፖለቲካውን ቀድሞ መሄድ እንደሚገባው ከነኚህ እኩይ እና መሰሪ የሆኑ የፖለቲካ አስተሳሰብ ካላቸው ዝቃጭ ሰዎች በልጦ በመገኘት እንግዲህ ራሱን ማዳን ምንም አይነት አማራጭ እንደሌለው አውቆ የያዘውን ትግል አጠናክሮ መቀጠል እንደሚገባው መልእክት ለማስተላለፍ ነው። ሌላኛው መረጃችን እንግዲህ በወልዲያ ትናንትና፣ የአገዛዙ ሰሜን ምስራቅ እዝ የሚገኝበት ከተማ ነው። ወልዲያ ከተማ እንግዲህ ዋና መቀመጫቸው ነው፣ የአገዛዙ ሰሜን ምስራቅ እዝ ማለት ነው። በርካታ ጀነራሎች ትልቅ ጦርም ያለበት ነው ያገዛዙ። ነገር ግን ትላንትና ሌሊቱን በርካታ ባንኮች ተዘርፈዋል። እነዚህ ባንኮች እንግዲህ ህብረት ባንክ፣ ንግድ ባንክ እንደዚሁም ደግሞ ዳሽን ባንክ ናቸው። በሚዘረፉበት ሰዓት ሌሊቱን በሙሉ ምንም አይነት ጥይት ድምፅም አልነበረም፣ ግጭትም አልነበረም። እነዚህ ከባድ መሳሪያዎች፣ ብረት ለበስ ተሽከርካሪዎች እና ዙ 23 የተባለው ያገዛዙ ሰራዊት የሚይዘው መሳሪያ ባንኮቹን ከከበበ በኋላ እንግዲህ ዘራፊዎቹ በመግባት ብሩን ሙልጭ አድርገው ወስደዋል ማለት ነው። ይህ ሁኔታ ለአካባቢው ነዋሪዎች እንግዳ ሆኖባቸዋል። የአካባቢው ነዋሪዎች ለመረብ ሚዲያ እንዳረጋገጡት የአገዛዙ ከባድ መሳሪያዎች በሌሊት ባንኮቹ አካባቢ ከበው መኖራቸውን ወይም ደግሞ ከበው መቆየታቸውን ተናግረዋል። ስለዚህ እንግዲህ ያው ማን ሊወስደው እንደሚችል መገመት በጣም ቀላል ነው። በእንደዚህ አይነት ሁኔታ እንግዲህ የአገዛዙ ጀነራሎች በአማራ ክልል ያለው ሁኔታ ተስፋ ወደ መቁረጥ ከዚህ በኋላ ብዙም የሚመጣ ለውጥ ሊኖር እንደማይችል ቀድሞው እየገባቸው ስላለ ከዚህ በኋላ አዳዲስ ነገሮችን በፍጥነት እየተቀያየሩ መምጣታቸውም ስለማይቀር እንግዲህ ወደ ዘረፋ የገቡበት ሁኔታ ነው ያለው ያው ተስፋ የቆረጠ ሀይል እንግዲህ ለማይቆይበት ወይም ደግሞ ለማያስተዳድረው ወይም ለማይወክለው ህዝብ እንግዲህ ሊያሳይ የሚችለው ሁኔታ ይሄ ነው፣ ዘርፎ ያው ድርሻውን ይዞ መሄድ የሚለው ማለት ነው። ይሄ ደግሞ የነ አብይ አህመድ የተካኑበት ስራ መሆኑ ይታወቃል። ያው ባንክ በመዘረፍ እንግዲህ እነሱ በጣም ትልቅ ሪከርድ የሰበሩ ናቸው። ዓለምም ጭምር እንግዲህ ያውቃቸዋል። እነሱ ከተባሉ እንግዲህ በዋናነት ስማቸው ቀድሞ የሚመጣው በባንክ ዘረፋ ነው። ስለዚህ በእነሱ አካባቢ ሲዘርፉት የነበረውን ባንክ እንግዲህ አሁን ደግሞ የአማራ ህዝብን ሀብት በጠራራ ፀሐይ ሙልጭ አድርጎ በመዝረፍ እያሳዩት ነው የሚገኘው። የባንኩ ጀነራል ማናጀሮች ስብሰባ አድርገው ነበረ። በስብሰባው ጊዜ እንግዲህ ጀኔራሎቹ የአገዛዙ ጀኔራሎች ለማናጀሮቹ ፋኖ ነው የዘረፈው ብላችሁ መግለጫ አውጡ የሚል ትዕዛዝ ተሰጥቷቸዋል። ያው እነሱም እንግዲህ ያው ህይወት ስለሆነ በፍራቻ ይህንን መግለጫ ሊያውጡ ይችላሉ ተብሎ ነው የሚጠበቀው ከሚደርስባቸው ጫና አንጻር ማለት ነው። ስለዚህ በአገዛዙ የሚደረጉ ዝርፊያዎች፣ ግድያዎች፣ ሰብል ማቃጠሎች፣ ማውደሞች በሙሉ እንግዲህ ቤተክርስቲያን መዝረፍ ትላንትናውን የሸንኮራ ቤተ ክርስቲያን እንደምታስታውሱት ተዘርፈዋል በአገዛዙ። በየአቅጣጫው እንግዲህ አሁን አገዛዙ ዘረፋ ላይ ነው የሚገኘው። ይሄ ደግሞ የጦርነት የመሸነፍ የመጨረሻ ውጤት እንግዲህ ይሄ ነው። ተስፋ ወደ መቁረጥ ደረጃ ሲደረስ ያለው አማራጭ መዝረፍ ስለሆነ ይሄ ተጠናክሮ የሚቀጥል በመሆኑ የአማራ ሕዝብ እንግዲህ በቻለው መጠን ሁሉ እነዚህን ወንበዴ ቡድን በመከላከልና ነቅቶ በመጠበቅ ራሱንም ንብረቱንም ማዳን ይጠበቅበታል። መረጃዎችንም ቶሎ ቶሎ ማውጣትና ለሚመለከታቸው አካላት መስጠት ከህዝቡ የሚጠበቅ ቀጣይ ተግባር ነው ማለት ነው። ሌላው መረጃችን እንግዲህ የድል ዜና ነው። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በዛሬው እለት የአገዛዙ ኃይል ከሚዳ መራኛ ወደ አለም ከተማ ማዳበሪያ በሕገውጥ መንገድ በአንድ መድፍና አንድ ዞያ ሶስት በ12 ኦራል ሰራዊት አጅቦ በተመሳሳይ እነሱን የሚቀበል ደግሞ ከአለም ከተማ 10 ኦራል ሰራዊት ያው አራዊት ሰራዊቱ ማለት ነው አንድ ዞያ ሶስት ይዞ ሲንቀሳቀስ የነበረ ቢሆንም በአፄ አምደጽዮን ኮር ራምቦ ክፍለ ጦር በሁለቱም ማቅጣጫ ማለትም በጃራ እና በተጎራ በአንግር ጠዋት 12 ሰዓት አካባቢ በጀመረ ውጊያ ከፍተኛ ድል እያስመዘገበ እንደሚገኝ ገልጿል። በወንጭት በራም ላይ አሁንም በከበባ ውስጥ ያገዛዙን ኃይል አስገብቶ ሸዋ ጠቅላይ ግዛት እዝ ማለት ነው እየወቁት እንደሚገኙ ባወጣው መግለጫ አስታውቋል። በርካታ የጠላት ኃይልም እንግዲህ በዛሬው እለት በሸዋ ጠቅላይ ግዛት እዝ መማረኩን እዙ ባወጣው መግለጫ አስታውቋል። ነገር ግን እስካሁን ድረስ የተማረኩት የጠላት ኃይሎች ምን ያህል እንደሆኑ ያው ካለው ሁኔታ አንጻር በመረጃ ወይደው በቁጥር ለመግለጽ አልቻለም። ነገር ግን በቅርብ ሰዓታት ውስጥ እነዚህን መረጃዎች ለህዝብ ይፋ እንደሚያደርግ እንግዲህ በአማራፋኖ ህዝባዊ ድርጅት የአማራፋኖ ሸዋ ጠቅላይ ግዛት እዝ ባወጣው መግለጫ አስታውቋል። ለዕለቱ የነበሩ መረጃዎች እነዚህ ነበሩ። አብራችሁ ስለነበራችሁ እናመሰግናለን። ሰላም። 1888 የአማራ ድምፅ ሬዲዮ ነው። 1888 የአማራ ድምፅ ሬዲዮ በየዕለቱ በ17640 አጭር ሞገድ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት እስከ 3 ሰዓት የሚሰራጭ የአማራ ሕዝብ የትግል ድምፅ ነው።